ታላቅ ድራማ እኛ ካሰብ ነው በላይ አስደምሞን የሚመጣ ድራማ ነው። እንግዲህ በባለፈው ፓርት ስልሳ ላይ በተለቀቀው ናታን ምን ይሆናል? ናታን የሆነ ነገር ሆናል። ናታን ለማስወጣትም እንደገና ኤፍራታ የአፌትን ማግባትና መፈረም አለባትና እንዴት ነው የሚሆኑ ብለን ግራ ስንጋባ፣ ያው እንግዲህ ምንም ሳይሆን ናታን ካለበት ችግር ወጥቷል ማለት ነው። እና ይህ ናታን ምንም ነገር እኮ የጎደለኝ ነገር የለም ስለዚህ ለምን ወሰዱኝ፣ ለምን አመጡኝ እያለ ገራ ተጋብቶ ነበር። ግን ሆኖ ደግሞ በጣም ወንጀል አሰርተው እንዲሁም ደግሞ ሁልጊዜ እስር ቤት የሚቀመጥበት የሚወርቅበትን ነገር ከባድ ወንጀል እንዲሰራ አድርገው ነው ያስወጡት ማለት ነው። ይህንን ደግሞ ያደረገው ያፌት ነው። ያፌት ምናልባት እሱ ይህን ክፉ ስረውን ኤፍራታ ካይወቀች ወይንም ደግሞ እንደዚህ ማድረጉን ይብን ለፖሊስ ከሰጠው እሱ ለሁል ጊዜ እስር ቤት ይገባል፣ መቀመቅ ይወርዳል በሚለ ሀሳብ ይመስለኛል ማለት ነው። ግን ይህን ነገር ደግሞ ስታይ እውነት እንደው ማለት ለኤፍራታ አሳይቶ ማለት እንደዚህ ናታን ያደረገ ወይንም ደግሞ ናታን የሰራው እንደዚህ ወንጀል የሰራ ይመስላታል ወይ? ኤፍራታ ይሄን ነገር ታምናለች ወይ የሚለው ነገር ሁላችንም እናስበው ነገር ነው። በነገራችን ላይ ኤፍራታ ማለት በቀጥታው ብቻ አይደለም ነገሮቹ፣ ከኋላ ምን እንዳለ፣ ለምንስ እንደዚያ እንዳደረገ ነገሮቹን ትጠይቃለች የሚል ሀሳብ አለኝ። እንደዚህ በሰጣት ቪዲዮ ወይንም ደግሞ ባሳያት ነገር አሳያታለሁ፣ እንግዲህ ነገ ከነገ ወዲያ ወይንም ደግሞ አሳያታለው። ይሄን ስታየው ቀጥታ እኔን የማግባት አላማ ይኖራታል የሚል ሀሳብ ነበር እንግዲህ ያፌት የሰጠው ማለት ነው። እና በጣም በሚታሰብ መልኩ በጣም ከባድ ነው ያፌት ማለት ነው። እንዴት ይህን ያክል ድረስ ሰው አጠፍታል ብሎ እንግዲህ የውሸት ድራማ ሰርቶ ወንጀለኛ አድርጎታል ማለት ነው። ምንም አይነት ጥፋትም ስለሌለበት ምንም ነገር እንትን ስለሌለ በቃ የእሱን በምን ለያዘው ወይንም ደግሞ የእሱን አይምሮ በመልስ በረው የእሱን ፍላጎቶችስ እንዴት ወደ ራሴ ላምጣ የሚለው አስቦ አንሰላስሎ ይሄን ነገር እርምጃ ወስዷል። ወንጀል ያልሰራውን ወንጀል ሰርቷል፣ ሰው ያልገደለውን ሰው ገድሏል ብሎ እንግዲህ በሐሰት ድራማ ሰርቶበታል ማለት ነው። ያ ፊት እንግዲህ ይህ ከክፉ ስራው መቼም አይወጣም። ያው ነገሮቹን ደና የሆኑ መጡ ተስተካከሉ ስንል እንደገና ደግሞ ሌላ ችግር ይመጣል ማለት ነው። እና እኔ በጣም የሚናፍቀኝና በጣም ጓጉቼ የምጠብቀው ኤፍራታና ያፌት ማለት ነው። በቃ ችግር ላይ ያሉ ቤተሰቦች እንዳለ እንደልባቸው በፍቅር የሚኖሩበት ጊዜ ነው። እሱ ነገር ነው የናፈቀኝ ማለት ነው። በመጨረሻም ደግሞ እንግዲህ ሉሊት ወደ ቤት እንድትመጣ አድርጋታለች። ኤፍራታ ማለት ነው ወደ ቤት እንድትመጣ ያው ከኤዋን ጋር ሄዳል ነበረ ኤፍራታን በመፍራት የዋንጋ ሄዳ ነበር ስለዚህ ደውላ ቀጥታ ወደ ቤት እንደምትመጣ መምጣት እንዳለባት ና እንደገናም ደግሞ ፄን ደግሞ እንደዛ ያደረገቻት እሷ እንደሆነች ይብን እሷን ወርውራ ከጣለችበት ወስዳ እዚያ ሆናን ያናገረቻት ማለት ነው። ካለዚያም እዚሁ ግድግዳ አጋጭጬ ይገልሻለሁ፣ ግን ደግሞ እኔ የምፈልጋቸውን ነገሮች ማድረግ አለብሽ ከፊት ጋር ሆነሽ እነዚያ ሴቶች ምን እንደሚሰሩና በስቃይ ያሉ ሴቶች ምን ላይ እንዳሉ እሱን ነገር ሁሉ እሱ የሚያደርጋቸውን የሚሰራቸውን ክፋት ነገሮች እየቀረስ ስልክልኛለሽ። በዚህ እንስማማለን፣ አለዚያ ግን ጽህ እንደዚህ ያደረግሻት እና ሌላ ደግሞ ከዚህ በፊት ከእነሱ ጋር አብረሽ የምትሰሪውን ነገር ለፖሊስ አሳውቃለሁ። በዚህ ከተስማማን ግን ችግር የለውም በማለት እንግዲህ ሉሊትን ኤፍራታ አስፈራርታታለች ማለት ነው እና ሉሊት በዚህ የተስማማች ይመስለኛል ማለት ያው ካልተስማማች ምን ላይ እንደምትወርቅ የታወቀ ስለሆነ ማለት ነው። ሲቀጥል ናታን ደግሞ ስለ ሁኔታው እና ምን እንደሆነ ለማስታወስ ብቻውንም ጊዜ ወስዶ ሞክሮ ነበር ግን ምን እንደተፈጠረ እና ምን እንደሆነ ሰው እንዳገልተው እና ያው ማደንዘዣ መርፌ እንደተወቃ እሱም ብቻ ነው ያስታወሰው። ካሊያ በቃ ሲነቃ በር ክፍታ ውቶ በከባዶ ክላስ መሰስ ብሎ እንደወጣ ነው። በቃ ምንም ነገር እንዳልጎደለበት ነው ለቢኒ ሲያወራ የነበረው ማለት ነው። እና ምን ሁኜ ነው እንዴት ሁኜ ነው ብሎ በጣም ግራ ተጋብቷል ማለት ነው። በመጨረሻም እንግዲህ በጣም የሚያስደምመው በጣም ስንጠብቀው የነበረው ኤፍራታ ገኒ እናቷ መሆን ማወቅ መቻል አለባት ብለን ሁላችንም ስንጓጓ የነበረውን እንግዲህ ፄ አፈርጠዋለች ማለት ነው። እንግዲህ ጽ ሳታስበው ነው እንዳንል እንግዲህ ስታስታውስ ትክክለኛውን ነገር ትናገራለች ማለት ነው። ኤፍራታ እንግዲህ በእናቷ የምታፍር በገኒ የምታፍር ወይንም ደግሞ ከእነሱ ጋር እንደዚህ በቤት ሰራተኝነት የምሰራ መስሏታል ማለት ነው። ግን ኤፍራታ ደግሞ ምንም የምታውቀው ነገር የለም። እሷ ግን አንቺ እናቴ ሰራተኛ ስለሆነች ወይንም ደግሞ እዚህ ዝቅ ብላ ስለሰራች በቃ አንቺ ደብሮች ነው ለምንድን ነው የእናትነቷን የማትቀበዩ እንደዚህ ተሰቃይታለ አንቺ ብላ እኮ ነው እዚህ ቤት የገባችው። መልሳ ስለዚህ አንቺን ለማግኘት ያደረገችው እጥረት ነው። በልጅነቷ ነው በቃ ተደፍራ ነው የወለደችሽ። እንዲሁም ደግሞ ከዚህ በር ተጥለሽ እና ደግሞ የቤዛ አባት አንስቶ አሳደገች። በቃ ሲቀጥል አንቺን ለማግኘት ብላ ነው ቀጥታ ከዚህ ቤት የገባችው። ይህን ሁሉ ነገር የምታዩ አንቺን ለማግኘት ብላ ነው። አንቺ ግን ምንም አትረጃትም ለምንድን ነው በማለት እንግዲህ ጥልቁ እንዳቦ ሌጥ አድርገዋለች ማለት ነው ፄ በነገራችን ላይ በጣም እንትን ብላለች ማለት በጣም ነው የተደመመችው ራሱ ድንግጥ ነው ያለችው ማለት ነው ኤፍራታ ምንድን ነው የምታወራው ምንድን ነው የምዘበራርቀው እያለች በጣም ግራ ተጋብታ ግን እያዳመጠቻት ነበር ማለት ነው ከጀርባ የሆነ ነገር እንዳለ ተሰምቷት ብቻ እያዳመጠቻት ነበረ ፓርቱ ከዚያ ላይ ነው ያለቀው ግን እውነተኛ አሁን ኤፍራታ ልክ ከጽ ከፄ እንደሰማችሁ ዝም ትላለች ወይንስ ደግሞ ለገኒ ለእናቷ አምታ ሀሳቡን ትነግራታለች ወይስ ፄ ራሷ ሂዳ ትነግራታለች አሊያም ደግሞ አይ ነገሮቹ በቃ ምናምን ነገር ብላ ነገሮቹ ይድበሰበሳሉ ወይንስ ደግሞ እንዴት ይሆናል የሚለው በጣም አጓጉ ፓርት ላይ ነው ያቆመው፣ ማለት ነው። እና ሀረጎች እንግዲህ ያው እንደምትቆዩ የታወቀ ነው፣ ግን ደግሞ ተለው ልቀቁልን ለማለት እንወዳለን።